የፋሲካ ወራት ሰባተኛ ሳምንት ቅዳሜ፣ አንደኛ ንባብ ከሐዋርያት ሥራ ምዕራፍ 28 ከቁጥር 16 እስከ 20 አልፎም ከ30 እስከ 31። ወደ ሮም በገባን ጊዜ ጳውሎስ አንድ የሚጠብቀው ወታደር ተሰጠውና ብቻውን እንዲኖር ተፈቀደለት። ከሦስት ቀን በኋላ ጳውሎስ በሮም የሚኖሩትን የአይሁዳውያንን ታላላቅ ሰዎች አስጠራ። በተሰበሰቡም ጊዜ እንዲህ አላቸው፦ ወንድሞቼ ሆይ በእስራኤል ሕዝብ ላይ እና በአባቶች ሥርዓት ላይ ያደረግሁት ምንም በደል የለም። ይሁን እንጂ በኢየሩሳሌም ታስሬ ለሮማውያን ተሰጠው። ሮማውያን ከመረመሩኝ በኋላ በሞት የሚያስቀጣ ምክንያት ስላላገኙብኝ በነፃ ልለቁኝ አስበው ነበር አይሁዳውያን ግን የእኔን በነፃ መለቀቅ በተቃወሙ ጊዜ ወደ ቄሳር ይግባኝ ለማለት ተገደድሁ። ሆኖም ሕዝቤን የምከስበት ነገር አልነበረኝም። አሁንም ያስጠራኋችሁ እንዳያችሁና ይህንንም እንድነግራችሁ ነው። እኔ በዚህ በሰንሰለት የታሰርሁት ለእስራኤል በተሰጠው ተስፋ ምክንያት ነው። ጳውሎስ በተከራየው ቤት ሁለት ዓመት ሙሉ ተቀመጠ። ወደ እርሱ የሚመጡትን ሰዎች ሁሉ ይቀበል ነበር። የእግዚአብሔርንም መንግሥት በመስበክ ስለ ጌታ ኢየሱስ ክርስቶስ ማንም ሳይከለክለው በድፍረት ያስተምር ነበር። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 11። የመዝሙሩ መልስ ደጋግ ሰዎች የእግዚአብሔርን ፊት ያያሉ። እግዚአብሔር በተቀደሰው መቅደሱ አለ፣ ዙፋኑም በሰማይ ነው። በየትም ስፍራ ያሉትን ሰዎች ሁሉ ይመለከታል፣ የሚሰሩትንም ሁሉ መርምሮ ያውቃል። ደጋግ ሰዎች የእግዚአብሔርን ፊት ያያሉ። ደጋግ ሰዎችን ፈትኖ ይቀበላቸዋል። ክፉዎችን እና አመፀኞችን ግን አጥብቆ ይጠላቸዋል። እግዚአብሔር እውነተኛ ስለሆነ እውነትን ይወዳል። ስለዚህ ቅን ሰዎች በእርሱ ፊት ይኖራሉ። ደጋግ ሰዎች የእግዚአብሔርን ፊት ያያሉ። ከዮሐንስ ወንጌል ምዕራፍ 21 ከቁጥር 20 እስከ 25። ጴጥሮስ ዘወር ብሎ ኢየሱስ የሚወደው ደቀ መዝሙር ሲከተለው አየ። ይህ ደቀ መዝሙር በራት ጊዜ ወደ ኢየሱስ ጆሮ ተጠግቶ፣ ጌታ ሆይ አሳልፎ የምሰጥህ ማን ነው ብሎ የጠየቀው ነው። ጴጥሮስ እርሱን አየና፣ ጌታ ሆይ ይህ ሰው ምን ይሆናል ስል ኢየሱስን ጠየቀ። ኢየሱስም እኔ እስኪመጣ ድረስ እንድኖር ቢፈቅድ አንተን ምን አገባህ? አንተ ተከተለኝ አለው። በዚህ ምክንያት በወንድሞች መካከል ይህ ደቀ መዝሙር አይሞትም የሚል ወሬ ተሰራጨ። ነገር ግን ኢየሱስ እኔ እስኪመጣ ድረስ እንዲኖር ቢፈቅድ አንተ ምን አገባህ አለ እንጂ አይሞትም አላለም። ስለ እነዚህ ነገሮች ሁሉ የመሰከረና እነዚህንም ነገሮች የጻፈ ይህ ደቀ መዝሙር ነው የእርሱም ምስክርነት እውነት እንደሆነ እናውቃለን። ኢየሱስ ያደረጋቸው ሌሎች ብዙ ነገሮች ደግሞ አሉ። እኔ እንደሚመስለኝ እርሱ ያደረጋቸው ነገሮች ሁሉ አንድ በአንድ ቢጻፉ ኖሮ የሚጻፉትን መጽሐፍት ዓለም ራሱ መሸከም ባልቻለም ነበር። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።